ሰላም ሰላም የተወደዳችሁ ውዴ ቻናል ቤተሰቦች እንደምን ከረማችሁ ደህና አደረሳችሁ እግዚአብሔር ይመስገን በጣም ሰላም ለእኛ እናንተ እንዴት ናችሁ ዛሬም መጥቻለሁ ዛሬ ይዤላችሁ የመጣሁት በጣም ለየት ለየት ያለ ነገር ይዤላችሁ የመጣሁት እሱ ምንድን ነው ለራስ ምታት ላለባችሁ ሁሉም ጸጉራችሁ በጣም ሙስሙስ ላለባችሁ ሰዎች ጠንካራ ላልሆነ ጸጉር ጥንካሬና ውበት የሚሰጥ ውህል ይዤላችሁ የመጣሁት ብዙቻችሁ ተጠቅማችሁት ለውጥ አገኝታችሁበት ሊሆን ይችላል። እኔ ግን በተለይ ለጸጉር ብቻ ሳይሆን ለራሴ ለራሴ በጣም ራስ ምታት ያለባችሁ ልጆች ይህንን ተጠቀሙ። ኪና ነው፣ ኪና ነው። በጣም የሚገርም ነው ማለት ነው። ጸጉር፣ ራስ ምታት ላለበት ፍቅድ የሚያጠፋው የሚገርም ነው። እንግዲህ በራስ ታሞን ምናምን ከመጠቀም ይህን ተጠቅማቸው የግልግል ነው ማለት ነው። ከህናው ጋር አብራችሁ የምትጠቀሙት ነገር ምንድን ነው? እኔ እዚህ ጋር እንቁላል አዘጋጅቻለሁ። የበደን በላይ ታያቸው ይችላል አለውቅም አንድ እንቁላል የተጠቀምኩት እንትኗ አምቻቺ ቢጫዋን ብቻ ነው የተጠቀምኩት ማለት ነው። አንድ እንቁላል ተጠቅም ያለ ነ ሁለትን ሶስት መጠቀም ትችላላችሁ። እንደራሳችሁ ያላቦት ማለት ነው። ሌላው ደግሞ ኮኮናት ዘይት ይሄ በነገራችን ላይ ይሄ በጣም በጣም በዚያ አጋጣሚ ነገራችን ላይ ይሄ በፊት ይሄ ነበር የምጠቀመው። በእርግጥ ይሄ አሪፍ ነው። ዘይት ዘይቱን የተለያየ አይነት አለ። ይሄ ዘይት ዘይቱን አሪፍ ሆኖ ግን ጸጉር የሚያረጋ የመሰላችሁ ዘይት እንዴት ነው፣ ቃለ ሲቀመጥ የማጣበቅ ባህሪ ያለው አይደለ ሲቆ እና ጸጉሬን የማጣበቅ ባህሪ ያመጣብኝ። አሪፍ ሆኖ ግን ጸጉሬን የማጣበቅ ባህሪ ያመጣብኝ ነው። አትታውቁት ግን ብዙ ልጆች ይሄን ተጠቀሚ ያሉኝ ብሽታ ወጣ ከባድ ነው ማለት ሽታው፣ ልትቋቋሙታችሁ። ከሌላ ነገር ጋር ከሌላ ቅባት ጋር ደባልቃችሁ መጠቀም ትችላላችሁ። ግን ሽታው በጣም ኃይለኛ ነው። ቢሆንም ግን ልክ እንደ ቅቤ ነው። በጣም በጣም በጣም ቆንጆ ነው። ሌላው ደግሞ ይሄ የጥቁር አዝሙድ ዘይት ይሄ በጣም ብዬ ልንገራችሁ። ብዙ ሰዎቻችሁ ታብታላችሁ ማለት ነው። ሶስተኛው አራተኛው፣ ይሄ ሻይ ነው

ያው ፀጉራችሁ ትልቅ ለሆነ ሰው ወይም ደግሞ ሁሉ መዳረስ ስላለበት ራሳችሁ ላይ ሁሉ መዳረስ ስላለበት ሁሉንም ነው መመችሁ ማለት ነው። ቃላችንን እናደርጋለን። በደንብ ቀጠም አድርጋችሁ መመካት ያለባችሁ ማለት ነው። እናበዛ ችግር የለውም። ቢበዛም ችግር የለውም ማለት ነው። ከዛ ሻይ እንጨምራለን። ሻዩ ግን አብልታችሁት መቀዝቀዝ አለበት ማለት ነው። ይህ ያወቃሁት ነው እኔ ሰው በደምብ እንትን ቢገዋሉ ታክትኛሉ ማለት ነው። ሰላ ባጉላ ዋልቀርም እንበል ማሸት አለባችሁ። ከዛ በኋላ እንደዚህ ካደርጋችሁ በኋላ አንድ ሰዓት ወይም ደግሞ ግማሽ ሰዓት ሰላሳ ደቂቃ ከድናችሁ ክፍቱን ሳይሆን ክልድና አድርጋችሁ አስቀምጡታላችሁ ከዛ ከዛ ከሰላሳ ደቂቃ በኋላ ትቀቡታላችሁ ማለት ነው። ይህው እንግዲህ ሞልቷል ማለት ነው። አሁን መቀባት ጀምራለሁ። የከፈላችሁ ሁሉ ጊዜ የማትለብሱትን ልብስ ማለት ልብሳችሁን ላያበላሻችሁ ዝም ብላችሁ ባሉ

መደረስ አለባችሁ ማለት ነው። ፀጉር ለመነቃቀል ነው በጣም አሪፍ ነው። ሰርተን በደንብ እንደ ቅቤ በደንብ አርጋችሁ ይህንን ይመስላል። ተቀብቻለሁ እጅ ማልቀር በደንብ ተቀብቻለኝ ማለት ነው። ልክ እንደ ቅቤ ማለት ነው። እየመዘመዘኝ ነው እና እውነቴን ነው የምላችሁ፣ ራሳችሁ በቃ የሆነም ራስ መታቱ ጥፍት ነው የሚያደርገው እና ተጠቀሙት። መጀመሪያ ግን ማለት ነው ፀጉራችሁን ቅባት መቀባት አለባችሁ። ደረቅ ፀጉር ላይ መሆን የለበትም። ከዛ ያው ያለውን ነገር ጠቅላላ ቀላቅላችሁ ቅቤ ብታገኘ ከቅቤ ጋር ተቀቡት። ከለሩ ራስ የት ያለ ክለር ነው የሚሆን ማለት ያቀለውን ግን በፀጉራችሁ ወዝ እንዲኖር ሆ ውበት እንዲኖረው ያደርጋል ማለት ነው። እንግዲህ ይህንን ይመስላል የሞከርኩትን ለእናንተ ይጠቅማችኋል ብዬ ወደ እናንተ አምጥቼ እላችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ ደግሞ እኔ በመጠቅመኝ ነገር በእናንተ ጠቅሟችኋል የሚለውን ነገር